አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይ እያደረጋችሁ ቤተሰቡ ነው። እንግዲህ መግቢያው ማለት በምክንያት ነው። ሁልጊዜ መግቢያ ማመጣ ማመጣላችሁ ማለት ነው። እንግዲህ የሩታ እህቶች እንችላለን፣ እውነቴ ነው የምላቸው። በጣም ጀግና ነን ማለት ነው እና በዚሁ አጋጣሚ አብርሽ ማለት ነው ብዙዋቸው እንዲወጡ ትፈልጋላችሁ ወይ? እያላችሁ ወይም ደግሞ እንደማንፈልግም ደግሞ ጠንቀቃችሁ የምታውቁ ኦዲንስ አላችሁ፣ የአብርሽ ኦዲንሶች ማለት ነው። እና ምን አለመሰላችሁ በመጀመሪያ ደረጃ አብርሽና ሩታ እኔ እንጃ የበፊት ማንነታቸውን እያያችሁ እናንተ ልባችሁ የማይሰበር ሰው አለ ብዬ አላምንም። በጣም እምንወዳቸው የምናከብራቸው ከቤተሰባችን የበለጠ ለእነሱ ቦታ የምንሰጥ ኦዲንስ ነበረ። ነገር ግን አብርሽ ይህንን መርጦ አይደለም የተቀመጠው፣ የራሱ መንገድ ነው መርጦ ይሄደው ማለት ነው። እንግዲህ ይታያችሁ። ብዙዋችሁ ስለ አብርሽ ስናወራ እንደዚህ አይነት ነገር አይደረግም፣ ሚዲያ ላይ እንደዚህ ያለ ነገር አይለቀቅም ስንለው እናንተ ብዙ ነገር ነው የምትሉት። አብርሽ ግን ስለ ሚዲያ እውነቴ ነው ምላችሁ፣ ጠንቅቁ ነው የሚያውቀው ምን አይነት ነውር እንደሆነ፣ ምን እንደሚለቀቅ፣ ዩቱብ ምን እንደሚፈልግ፣ ተመልካች ደግሞ ምን አይነት ግርግር እንደሚፈልግ ጠንቅቁ እያውቃል። ይኸውላችሁ ለዳኒ የሰጠውን መልስ ማለት ነው። ይሄ ቪዲዮ ማለት የመቼ መሰላችሁ አብርሽ በራሱ ነገር በራሱ አፍ መናገር ስለማይችል ማስተዋል ስለማይችል ይሄንን ነገር የሚያረጉ ልጆች አትፍረዱባቸው። ለኔም ልትሉኝ ትችላላችሁ። የስንት ጊዜ ጊዜ ነው የቆይ የምታመጪው ትለኛላችሁ። ነገር ግን አንዳንዶች አላችሁ የማይገባችሁ ማለት ነው። ይሄንን ነገር ትላንትና በሰራው ቪዲዮ ነው ማለት ነው። ምክንያቱም ትላንትና ሲናገር የነበረው እኔ ለወጣት መጥፎ ነገር እንዲሰራ አልመክርም፣ ጥሩ ገን ነገር እንዲሰራ ነው መመክረው ሲል ነበረ። እንግዲህ የሩታ እህቶች ጀግና አይደሉም ነብር አይደሉም የሚዲያ ሰው ማለት ከዚህ በፊት ለዳኒ ሲለው ነበር። አንተ የሚዲያ ሰው አይደለም ወይ እያለው ነበረ ማለት ነው። እና የሚዲያ ሰው መሆኑን ካወቀ ለምን ከኛ ጋር እልህ ይጋባል? ለምንስ ራሱን ዝቅ እያደርጋል ማለት ነው። ሲቀጥል ስለ አብርሽ ደጋፊዎች ጋር ሲሄድ ማለት ነው። ዛሬ አይደለም እናንተ መመለስ ያለባችሁ፣ ዛሬ አይደለም እኛን አፍ በሉን የምትሉን ማለት ነው። እኛ በእውነት ነገር ነው የቆም ነው። እኛ ትላንትናም ሆነ ዛሬ እኛ አብርሽን የማንፈልገው ከሌላ ሴት ጋር እንዳይሆን ነው በቃ። ምክንያቱም አብርሽ ለዚህ ትዳር ብዙ ዋጋ ከፍሎበታል አይደል? በዚህ ትዳር የመጣ አንድ ልጅ የሆነች ጊዜ ሰምታችኋል፣ ቢሆን መቶ ሺህ ልክፈልና አብርሽን የሚገድልልኝ ሰው ካገኘው ብላለች በቻናላውና በዚህ በትዳሩ የመጣ ማለት ነው። ሩታም ደግሞ እንደዛ ዋጋ ከፍላበታለች ሞር ሴት ልጅ ሆና ማለት ነው ገባችሁ አይደል? እና ያንን ነገር መረዳት አትችሉም እናንተ። አብርሽ ዛሬም ሴት አመጣ ነገም ሴት አመጣ ባመጣት ሴት ለቃ የሆነ መቆጣት የሚባል ነገር አትችሉም። አብርሽ ይሄን ነገር ይቅርብህ ማለት አትችሉም። እኛ ደግሞ ያንን ነገር ስለማንፈልገው ነው። እዚህ ጋር እኮ አብርሽ ከሩታ ጋር መሆኑን ስለምፈልግ ወይም ደግሞ አብርሽ ደግሞ ከፍ ብሎ እንደምናገኝ ምክንያቱም ከሩታ ጋር ነው ከፍ ማለት የሚችለው ከሩታ ጋር ነው አብሮ ማደግ የሚችለው ከትዳሩ ከለፋበት ከሚስቱ ጋር ነው እንጂ የማንም አሳደግ እየሆነ ማንንም እያሳደገ ማንንም እየለቀመ እያመጣ የሚወድበውን ኦዲዬንስ እያጣ መቼም አይሆንም። የአብርሽ ደጋፊዎች ማለት ብትቆጥሩ ማለት ነው ሀያ ወይም ሰላሳት ሞሉ ለእናንተ ብሎ ደግሞ ሌላ ሰውን ማሳጣት የለበትም። ለእኔ ችግር የለውም እውነት ነው ሙላችሁ ብሰድቡኝም ምንም ብትሉ በጣም ሰድቤሻለሁ ሩታን ማስበልጣለሁ ምናምን ትላላችሁ። እናንተም አብርሽን እንደምታስበልጡ እኛም ሩታን አስበልጠን አይደለም። ነገር ግን ሩታ ሴት ልጅ ናት። ሲቀጥል ደግሞ ዋጋ የከፈለችበት ትዳር ነው። በማናችንም ቢደርስ ይህንን ነገር የማንችለውና የማናቋቋም ነገር ስለሆነ ማለት ነው አንዳችሁ ባላችሁ እንደዚህ ነገር ቢያደርግባችሁ ምን አይነት ስሜት እንደሚሰማችሁ ምን እንደምትሆኑ ስለምታውቁት ያንን የተረዳ ሰው ሩታ ከጎኖ ያለን ሰው ነው ማለት ነው እና ሩታ ልቧን እንደተሰበረ ከጎኗ ማንም እንደሌለ፣ በቃ ሁልጊዜ ሩታ ስትመከር እስከ ዛሬ እምቢ ብላ ምክሯን ትታ አብርሽን ብላ ነበረ የምትኖረው ማለት ነው። አንዳንድ እውነት በጣም በውስጥ የሚያወሩኝ አሉ። አሁን የአብርሽ ኦዲየንሶች በጣም እያለቃቀሱ፣ አብርሽን ዛሬ ነው የምታውቁት። አብርሽ መውደቁ ዛሬ ነው የሚታያችሁ። አብርሽ ከፍ ሲል ማለት ነው። እውነቴ ነው ምላቸው። አንዳንዴ ምን ይባላል መሰለኝ የወጋ ቢረሳ የተወጋ አይረሳም የሚባል ነገር አለ። እኔ በዚች ጊዜ የተፈጠረ ነገር ሁሉም ነገር ስረሳው እውነቴ ነው የምላችሁ። ከብር የፈለገችው ወረኛ ናት በሉኝ፣ የፈለጋችሁ ነገር ብትሆኑኝ። ሩታን ከቤት ያባረረት ቀን መቼ ማረሳት መቼ ማረሳት ቀን አንድ ደግሞ የዩቱብ ታምሌሉ የቀየረ ቀን ማለት ነው። ምክንያቱም እኔ ስለማቅና እና ልጆች ምናህል እንደሆኑ ምናህል እንዳለቀሱ ማለት ነው። እኛም የምናለቅሰው አይጠቅመንም። ዋጋ እናገኝበትም ብር እናገኝበትም። ነገር ግን የምንፈልገው አብርሽና ሩታ ብቻ እንደሆኑ ማለት ነው። ነገም ዛሬም የአብርሽ ደጋፊዎች ማለት ነው። እውነት የምትስተካከሉ ከሆነ ማለት ነው፣ ሩታን ዝቅ ከፍ ማድረግ ይቅርባችሁ። እዚ ጋ አብርሽን አስፈልጣለሁ ማለት አይደለም። በኮሜንት አብርሽና ሩታ ማለት ባሊና ሚስቶች ናቸው ማለት ነው። አብርሽንም መሰደብ አለበት፣ ሩታንም መሰደብ አለባት። ነገር ግን አብርሽን የበላይ ያድርጋችሁ ሩታን ዝቅ ስታደርጉ እውነቴን ነው የምላችሁ መቼም አንመለስም። መቼም ምክንያቱም በባልና ሚስት መሐል መግባት ለማናችንም አይበጀንም፣ ለማናችንም አይጠቅመንም። ግን ሩታን ዝቅ አረጋለሁ ብትሉ ለምን ተብሎ ነው ዝቅ የምትደረገው ሩቲ ማለት ነው። ሩቲ ሀብቴ ከመጣሽ በኋላ ነው እኮ ነው ሚዲያው የሞቀው ሚዲያው ያበበው ማለት ነው። የሚዲያ ሰው መሆን ያቻነው እኮ በሩታ ሀብቴ ነው። ሩታ ሳት መጣ በፊት እኮ አብርሽን እናቀዋለን። ብዙ ጊዜ እንደውም እኔ እንጃ፣ ብዙ አሁን አሁን የመጡት እብድ እብድ አድናቂዎች ናቸሁ እንጂ ከምሬ ነው የምላችሁ። በፊት እንደዚህ አልነበርንም። አሁን አሁን አዳዲስ እብድ መጣችሁ፣ ያልሆነ ነገር ስታረጉ፣ የሆነ ነገር ስታረጉ፣ ስታወሩ፣ ስታወጡ፣ ሩታን ስዘቀዝቁ እና የሩታ እህቶች ደግሞ እልህ ተገባቡ። አሁንም ደግሞ አብርሽ በጣም እልህ ውስጥ ነው። እውነቴ ነው የምላችሁ ያንን ነገር እንዲተው ከፈለጋችሁ ለውስጥ ውስጥ ለሩታ ኦዲየንስ ቪዲዮ አስተካክለን እንድንሰራ ወይም ደግሞ አብርሽን መልስ እንድንሰጠው አብርሽን እንዳንሰደብ ሳይሆን ሚዲያ ላይ ላለ ለህዝብ ሁሉ መልካም ጥሩ ሁኑ። ለእኔ አሁን አፍበኝ ስላልሽኝ፣ አንቺ ስለሰደብሽኝ፣ አብርሽን ስላስፈለሽ፣ ሩታን ስላስፈለሽ የሚመለከተኝ ነገር የለም። እኔ የምፈልገው አብርሽና ሩታ ብቻ ሰላም ሆነው ፍቅር ሆነው ከማዋሸት ከመጥፎ ስራ ከድራማ ከተለያየ ነገር ወጥተው የበፊት ማንነታቸውን መልሱ። ለኛ ችግር የለብንም። የሩታ እህቶች እኮ እንደዚህ አይነት ነገር አናውቅም። እናንተ ናችሁ እኮ ልህ ውስጥ የከተታችሁን ማለት ነው። አንድ ነገር ስትባሉ አንድ ስለምትሉ በቃ ልህ ተያያዝን እንጂ እኮ እኛ ምንም ቤት አይደለንም። ምንም ነገ የራሱ ለማየት ያብቃችሁ። አብርሽና ሩታ አብረው ቢመጡ ማለት ነው፣ አብርሽ የኔ ቆንጆ እንደዚህ እንደዚህ ማለት ማሽቀባጣችን አይቀርም። ምክንያቱም ታውቃላችሁ ብዙ ነገር ማለት ነው። ብዙ ለራሱ ጥቅም የሚሰራ ሰው አለ ማለት ነው። ይሄንን ነገር ለእኛ ለሩታ ወይም ደግሞ ለዩቱበሮች ስልቃችን ለምታቁ ሰዎች አይደል፣ ለአብርሽ ምከሩት። አብርሽ ይመለስ፣ አብርሽ የፍየት የማንነቱን ማንነቱን ቡታጀራ የነበረው አብርሽ ይመለስ። ዴንሶቹ ክብር የሚሰጥ ጥሩ ጥሩ ነገር የሚናገር ልጅ ይመለስ ማለት ነው። ለእኛ እኮ ችግር የለብንም፣ ገብታችኋላ። ሲቀጥል ብዙዋችሁ አላችሁ ማለት ነው፣ ብዙዋችሁ እኔ የሀገሪ ልጅ ነው፣ እኔ የቡታጀራ ልጅ ነኝ፣ እኔ የጎረቤት ልጅ ነኝ የምትሉ አላቸው ማለት ነው። እና ይሄ ራሱ አስተሳሰባቸው በጣም ነው ሚያናደው ማለት ነው። አብርሽ እና ሩታ የጎረቤት ልጅ ብቻ አይደለም የሚወዳቸው ማለት ነው። እዚ ጋር በሃይማኖት ወይም ደግሞ በዲን ወይም ደግሞ በአገር ልጅ ተብለው አይደለም የተወደዱት አብርሽና ሩታው ማለት ነው። የትኛው ህዝብ ነው የሚወዳቸው? ከምሬ ነው ምላችሁ። እንደዚህ እያላችሁ ደግሞ አፋችሁን አትክፈቱ ማለት ነው። የአገር ልጅ ስሆናችሁ፣ የጎረቤት ልጅ ሆናችሁ እኔ ያውቀዋለሁ። እኔ እንደዚህ የምትሉ የምትፎክሩ ልጆች እውነቴ ነው ምላችሁ፣ ቦታ ማንሰጣችሁ ማለት ነው። ማንም የትም ሀገር አይደለም መወለድ ቋንቋ ነው እንደሚባል የአንድ ሀገር ልጆች ነን በቃ ሁላችንም።